ስናለማ የሚዘርፈው ስናለማ የሚደብቀው ዘራፊና ወንበዴ ቡድን እስካለ ድረስ የዚህ አካባቢ ሕዝብ የመሰረተ ልማት ጥያቄን ለመመለስ እጅግ በጣም አስቸጋሪ ነው የሚሆነው። ታዲያ ወገኖቼ፣ አባቶቼ፣ እናቶቼ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ኩሩ የአንዳቤት አርሶ አደርና ሕዝብ ቆም ብሎ በየአድባራቱ በየአካባቢው ንግግር ውይይት አድርጎ ከፍተኛ መማማል አድርጎ ይህን ዘራፊና ሌባ ቡድን ከአንዳቤት ወረዳ ሙሉ በሙሉ ማጥፋት አለበት። አርሶ አደሩ ሆ ብሎ ተነስቶ ሚኒሻን ማገዝ አለበት። ሰላም አስከባሪ ማገዝ አለበት። መከላከያን ማገዝ አለበት። ሀገሩ ሰላም ይሁን እንጂ ነገና ከነገ በኋላ አይደለም፣ የጠየቃችሁትን ጥያቄ ከዚህ በላይ ማልማት ይቻላል።